ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ የመጋቢት 13 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ ያወጀው ዘመቻ አንድነት የቀጠለ ሲሆን፣ ትናንት ማምሻውንም ጎንደር ከተማ ገብተዋል። ከሸዋ ፋኖችና ከደቡብ ኢትዮጵያ ፋኖችም የተሰማ ነገር አለ፣ ዝርዝር መረጃ አለን። በትናንቱ የብልጽግና መግለጫ ዙሪያ ጄኔራል ምግባይ ኃይልና ፋኖ ምላሽ ሰጥተዋል። የሁለቱንም ምላሽ ይዘናል። እርስ በእርሶ አልስማማ ያለው የአረጋ ከበደ ካቢኔ ስልጣን ለመልቀቅ ጥያቄ ማቅረቡ ተሰምቷል። አብይ ባካ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 ፋኖ ያወጀው ዘመቻ አንድነት የቀጠለ ሲሆን ትናንት ማምሻውንም ጎንደር ከተማ ገብተዋል። የአማራ ፋኖ አንድነት በጎንደር የፋኖ ኃይሎች ትናንት ማምሻውን ጎንደር ከተማ በመግባት ሁለት ክፍለ ከተሞችን በመቆጣጠር ያገዛዙን ኃይል መምታቱን አሳውቀዋል። ትናንት ከምሽት 12 ሰዓት የጀመረውን ውጊያ መቋቋም የተሳነው የብርሃኑ ጁላ ሰራዊት፣ ሰሜን ምዕራብ እዝ በጠዳ በጎንደር ዩኒቨርሲቲ ጠዳ ካምፓስ በቆፈረው የቀበሮ ጉድጓድ እየተቀበረ እንደሚገኝም ነው የፋኖ ኃይሎች የገለጹት። አዘዞ አይናምባ ጠዳ ክፍለ ከተማ በፋኖ እጅ መግባቷም ነው የተገለጸው። ይህን ጀብዱ ደግሞ የአማራ ፋኖ አንድነት በጎንደር ጎንደር በጋሻው ክፍለ ጦር በብቃት እየፈጸመ እንደሆነ ነው የተገለጸው። ተጨማሪ የፋኖ ኃይል ወደ ጎንደር ከተማ እየገባ ይገኛል። በተመሳሳይ በጎጃም ቡሬ ከተማ በባህር ዳር መግቢያ ተብሎ በሚጠራው ቦታ ደጃጅ አሰቦ ቡሬ ዳሞት ብርጌድ ባደረገው ውጊያ ከሰባት በላይ የአገዛዙ ኃይል የተደመሰሰ ሲሆን ከአስራ አምስት በላይ ማቁሰል ችሏል። ሰማያዊ መተከል አራተኛ ክፍለ ጦር ደግሞ መተከል ጣና በለስ ብርጌድ ፓዊ ወረዳ መንደር 22ን ተቆጣጥሮ የብልጽግናን ጦር ሲደበድብ ውሏል የደረሰበትን ምት መቋቋም ሲያቅተው ወደ መንደር 17 ሸሽተዋል በላይ ዘለቀ ስምንተኛ ክፍለ ጦር ሽፈራው ገርባው ብርጌድ በሸበል በረንታ ወረዳ መርገጭ ከተማ ሰማይ ዱር ቀበሌ ባካሄደው ውጊያ በርካቶችን መደምሰስ ሲችል ብዙዎችን አቁስሏል በአማራ ፋኖ ሸዋ ጠቅላይ ግዛት ስር የነበረው ሰባት ለሰባ ክፍለ ጦር ከጠቅላይ ግዛት እዙ መውጣቱን አሳውቋል ክፍለ ጦሩ ከዚህ ቀደም የአማራ ፋኖ ህዝባዊ ድርጅት አፋሃድን እንደማይቀበልና የአማራ ፋኖ ሸዋ ጠቅላይ ግዛትም ከዚህ ድርጅት ራሱን እንዲያገልና ሸዋን ወደ አንድ አደረጃጀት እንዲያመጣ ጠይቆ እንደነበር በመግለጫው አስታውሰዋል። ሆኖም አሁን ላይ ጠቅላይ ግዛት እዙ በህዝባዊ ድርጅቱ እየተመራ በስሩ ያሉና አፋድን አንቀበልም ያሉ ክፍለ ጦሮችን እያፈረሰ ይገኛል ብለዋል። ከዚህም ባለፈ ከአማራ ፋኖ በሸዋ ጋር አብረው የሚሰሩ ክፍለ ጦሮች አብረው እንዳይሰሩ እያደረገ ነው ሲልም አስታውሰዋል ሲል አስታውቋል። በተጨማሪም አንቀበልም ካልም በኋላ በተደጋጋሚ ካገዛዙ ጋር ውጊያ ብናደርግም ከሸዋ ጠቅላይ ግዛት እዝ የሎጂስቲክ እና ተተኳሽ ድጋፍ እየተደረገልን አይደለም ሲል ሰባት ለሰባ ብርጌድ ገልጿዋል። ስለሆነም ከአማራ ፋኖ ህዝባዊ ድርጅት አፋድ የሸዋ ጠቅላይ ግዛት እዝ በአቋም ካደረጃጀቱ ወጥተናል ሲል ክፍለ ጦሩ ይፋ አድርገዋል። ሸዋ ጠቅላይ ግዛት እዝ ከህዝባዊ ድርጅቱ መውጣት አለመቻሉም አንዱ ከእዙ የመውጣታችን ምክንያት ነው ሲል ገልጿዋል። በስሩ ያሉና አፋድን ያልተቀበሉ ብርጌድና ክፍለ ጦሮችን ማፍረሱና ለጦር አዛዦች መስዋዕትነትን ቦታ አለመስጠቱ ሌላኛው ምክንያት መሆኑ መሆኑን ገልጿል። እንዲሁም የሸዋን አንድነት ለማምጣት ፍላጎት አለማሳየቱና በተቃራኒ መቆሙንም አንስቷል። በመሆኑም በውጭም በአገር ውስጥም የሚገኝ ማንኛውም የትግሉ ደጋፊ ተቋም፣ ግለሰብና ቡድን ድጋፍ እንዲያደርግላቸው ጠይቀዋል። በአማራ ምድር የሚገኙ የፋኑ አደረጃጀቶችም ይህን ችግር ተገንዝበው በፋይናንስና በቁሳቁስ እንዲያግዙት ጥሪ አቅርበዋል። በተጨማሪም ሰባት ለሰባ ክፍለ ጦር ከማንኛውም የአማራ የህልውና ትግል እንዳር ለማድረስ ከሚታገሉ የፋኑ አደረጃጀቶች ጋር አገዛዙን ለመምታትም ሆነ ድርጅቱን ለመመስረት ዝግጁ መሆኑን አሳውቋል። በሌላ በኩል የኢትዮጵያ ፋኖ በደቡብ መግለጫ አውጥተዋል። አደረጃጀቱ ለሮሃ በላከው መግለጫ ለውጭ ተወካዮች እና የሀብት አሰባሳቢ ኃይሎች ውክልና መስጠቱን አሳውቋል። የአደረጃጀቱ ሰብሳቢና ፖለቲካ ዘርፍ ኃላፊ ብርሃኑ ተዘራ እና ምክትል ሰብሳቢና ወታደራዊ አዛዥ ስንታየው ኮቼ በውጭ ለሚገኙ አካላት ሀብት እንዲያሰባስቡ ውክልና ሰጥተዋል። ዶክተር ሽፈራው ኩራቱ በሰሜን አሜሪካ የኢትዮጵያ ፋኖ በደቡብ ዓለም አቀፍ አደራጅና ዋና ሰብሳቢ ሆነው ተወክለዋል። አቶ በቀለ ወይሳ፣ ታሪኩ ሰማኒያና ተስፋዬ ወልደ ሚካኤል የኮሚቴው አመራሮች ናቸው። አደረጃጀቱ በመግለጫው የደቡብ ኢትዮጵያ ልጆች በማይመለከታቸው ጦርነት እያለቁ የቤተሰቦቻቸው ንብረት እየተዘረፈ ከወንድም የአማራ የኦሮሞና የትግራይ ሕዝብ ጋር እንዲዋጉ እየተደረገ መሆኑን አንስተዋል። በመሆኑም ይህን በመቃወም የኢትዮጵያ ፋኖ በደቡብን መስርተው ጫካ እንደገቡና ከሌሎች ወንድሞቻቸው ጋር ተናበው ለመታገል መወሰናቸውን አሳውቀዋል። በትናንቱ የብልጽግና መግለጫ ዙሪያ ጀኔራል ምግበይ ኃይለና ፋኖ ምላሽ ሰጡ። የትግራይ ጦር ከፍተኛ አዛዥ ከሆኑት መካከል አንዱን ብርጋዴል ጀኔራል ምግበይ ኃይለን በትናንትናው ዕለት የብልጽግናው አገዛዝ ከፋኖ ጋር ይሰራሉ፣ የሰሞኑን የፋኖን ዘመቻ አንድነትም የመሩት እርሳቸው ናቸው ሲል በሰበር ዜና አስነግሮ ነበር። ይህ ጉዳይ ከትናንት ምሽት ጀምሮ ትልቅ መነጋገሪያ ሆኖ የቆየ ሲሆን በጉዳዩ ላይም ፋኖና ብርጋዴል ጀኔራል ምግበይ ኃይለ ምላሽ ሰጥተዋል። ጀነራሉ በምላሻቸው በኛ በኩል የፕሪቶሪያውን ውል አክብረን እየሰ ሰራ ነው። የብልጽግና ሰዎች እንደሚሉት ከኤርትራ ጋርም ሆነ ከፋኖ ጋር ግንኙነት የለንም ብለዋል። ከፋኖ መሪዎች ጋር ምንም አይነት ግንኙነት አላደረግኩም ሲሉም ነው ጀነራሉ ለኢትዮ ፎረም ተናግረዋል። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ ምት ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለው አላረገውም ም ተገቢም አይደለም። ጀነራሉ አገዛዙ እንዳለው በአዲስ አበባ የሚሆን በዱባይ ፎቆች የሉኝም፣ እንደ ማንኛውም ዜጋ በአዲስ አበባ ቦታና ቤት አለኝ ብለዋል። ከዛ ውጭ ግን የተለየ ሀብት ያለኝ ሰው አይደለሁም ሲሉ ገልጸዋል። ስርዓት ያለን ሰዎች ነን፣ በግለሰብ ደረጃ እየተነሳን ከኤርትራም ግንኙነት አንፈጥርም፣ የሚሆን ከሆነ በአግባቡ ተገምግሞ ነው ሲሉ ተሰምተዋል። ይህ ጉዳይ ወደ አላስፈላጊ ነገር እየሄደ ነው፣ ወደ ብጥብጥ እንድንገባና ወደ ትርምስ እንድንገባ እየተሰራ ነው ሲሉ ጦርነት ለማስነሳት የፌዴራሉ መንግስትን እያሰበ መሆኑን ጠቁመዋል። ሆኖም ይህ አካሄድ ለፌዴራል መንግስቱም ሆነ ለኛ ጥሩ አይደለም ሲሉም አስጠንቅቀዋል። ሰላማዊ በሆነ መንገድ መጨረሻ እንዲደርስ ማድረግ አለበት እንጂ ወደ አላስፈላጊ ነገር ስልህ ከፕሪቶሪያ ውል ውጭ ነገሩ እንዲሄድ እና ተመልሶ ክልሉ የትርምስ ክልል እንዲሆን የማድረግ እንቅስቃሴ ነው የሚመስለኝ። ይሄ ደግሞ ጥሩ አይሆንም፣ ለኢትዮጵያ መንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። ለዚሁ ትናንት ምሽት የብልጽግና መግለጫ ምላሽ የሰጠው የአማራ ፋኖ በወሎ ቤተ አማራ ፋኖ አበበ ፈንታው ተደናገርኩልሽ ጥይት እንደሳተው በሚል መልእክቱን ጀምሯል። ለአገዛዙ ድንገቴ የሆነበት ዘመቻ አንድነት በድል ቀጥሏል የሚለው አርበኛ አበበ ባላሰበውና ባልጠበቀው ሁኔታ በታወጀው ዘመቻ በመላ አማራ ቀጠናዎች እየተለበለበ ያለው አገዛዙ መያዣ መጨበጫ የሌለው ሀተታ መደርደር ይዟል ሲልም መግለጫውን ተችቷል። እርግጥ እንዲህ ያስለፈለፈው ምቱ ነው ሲልም ያክላል። በዚህም ለወሬ የማይመች ምት ደረሰበት አገዛዙ፣ ጥያቄያችንን እና ትግላችንን አዝማችና ባለቤት ሊፈጥርለት እየዋተተ ይገኛል በማለትም አብራርተዋል። ፋኖን አጥፍቻለሁ የሚለውን የራሱን ወሬ ያመነው ብልጽግና ድንገቴ በረዶ ሲወርድበት ይህንማ ፋኖ ያደርግም ወደሚል የሞኝነት አዙሪት ተመልሷል ሲል ገልጸዋል። በሐቀኛ አማራዊ አላማ እንጂ በማንም ቡድን ፍላጎትና አዝማችነት የተጀመረ ትግል የለም አይኖርም ሲል ገልጸዋል። አበበ ፈንታው ታላቁን ትግል ግዙፉን የፋኖ ሰራዊት ዘመቻ የሆነ ግለሰብ በማድረግ ባለፉት ሀያ ወራት የአማራን ትግል ለማጠልሸት የታከተባ ቸውን አያሌ ክፋቶች በዚህ መልኩ አምጥቷል ሲልም አንስቷል። ዘመቻችን ዘመቻ አንድነት ነው። አንድነታችን ደግሞ ኃይላችን ነው። ኃይላችን በሶስት ቀናት የጋራ ዘመቻ ብቻ ታላቅ ድል አስመዝግቧል ብሏል። እርስ በርሱ አልስማማ ያለው የአረጋ ከበደ ካቢኔ ስልጣን ለመልቀቅ ጥያቄ ማቅረቡ ተሰማ። ክልሉን መምራት ቀርቶ በባህር ዳር ከተማ መንቀሳቀስ አልቻልንም በሚል አረጋ ከበደን ጨምሮ በርካታ የክልሉ ካቢኔዎች ለመልቀቅ ጥያቄ ማቅረባቸው ተሰምተዋል። ሰሞኑን በአማራ ክልል ርዕሰ መዲና ባህር ዳር ከተማ የክልሉ ካቢኔ ባደረገው ስብሰባ በጸጥታ መቃወስ ምክንያት ተንቀሳቅሰን ለመስራት የሚያስችል ሁኔታ ባለመኖሩና ይህንንም ለማስተካከል አቅማችን ስለማይፈቅድ ካቢኔው ሙሉ በሙሉ ተበትኖ በምትኩ ሌላ ካቢኔ እንዲዋቀር መጠየቃቸው መሆናቸውን ነው ከተሰብሳቢዎቹ አንዱ መናገራቸውን አሞራ ድምፅ የዘገበው። ይህ የካቢኔዎቹ የእንበተን ጥያቄ የደረሳቸው ጠቅላይ ሚኒስትሩ ወደ ባህር ዳር ድንገት በማቅናት የአቶ አረጋ ከበደን ካቢኔዎች ሲሸመግሉ መዋላቸውን ነው ስማቸው እንዲገለጽ ያልፈለጉ ከክልሉ ካቢኔዎች አንዱ ለአሞራ ድምፅ የተናገሩት። ጠቅላይ ሚኒስትሩ እንደ መፍትሄ ያቀረቡት የተወሰኑ ወራት እንድንታገስ ቢሆንም ቤተሰቦቻችን ሳይቀር ችግር ውስጥ እየገቡ በመሆኑ በአስቸኳይ ክልሉን እንዲረከቡን ጠይቀናል ብለዋል። ለጊዜው ካቢኔው ባለበት ተረጋግቶ ከጸጥታ ኃይሉ ጋር በመተባበር ስራው እንዲቀጥል ና በቅርቡ መፍትሄ የሚሉትን ይዘው እንደሚመለሱ ቃል ገብተው ሄደዋል ብለዋል። ሰሞኑን አብይ አህመድ በባህር ዳር ከተማ ድንገት የተከሰቱት በዚህ ምክንያት መሆኑን ነው ከስፍራው የወጣው መረጃ የሚያመለክተው። በተለይ ደግሞ አብይ ባህር ዳር ደርሰው ከተመለሱ በኋላ የታወጀውና ዛሬ አራተኛ ቀኑን የያዘው ዘመቻ አንድነት ይበልጥ ይህን ካቢኔ የሚያፈራርሰውና ስልጣን መልቀቂያ ጊዜው የሚያፋጥነው ነው። ኤርትራ በብልጽግና የባህር በር ጥያቄ ላይ ለመጀመሪያ ጊዜ ይፋዊ ማብራሪያ ሰጠች። የኤርትራ ማስታወቂያ ሚኒስትር በብልጽግና የወደብ ጥያቄ ዙሪያ ለአብይ አህመድ ሰፋ ያለ ምላሽ ሰጥቷል። በምላሹም የኢትዮጵያ ህዝቦች እንደ አንድ ዘመናዊ አገር ዜጋ በመላ አገሪቱ ተንቀሳቅሰው በነፃነት መኖር ያልቻሉበት አደገኛ ሁኔታ ተፈጥሯል ያለው ሚኒስትሩ፣ ዋና ከተማዋ አዲስ አበባ እንኳን የኔ በሚል ክርክር ውስጥ እንደምትገኝ ጠቅሷል። የኢትዮጵያ ምሁራንና ፖለቲከኞች ይህ የመስፋፋት አባዜ በአገር ውስጥ ብቻ የተወሰነ አለመሆኑን ገልጾ ያለፉት ትልቁ የውድቀት ምክንያት የሌላውን ለመቀማት የሚደረግ ፊውዳላዊ አስተሳሰብ ነበር ብለዋል። በተለይም የባህር በርን ለመቆጣጠር ያለው ፍላጎት ያለፉትን ስርዓቶች ለውድቀት መዳረጉን አውስተዋል። የኤርትራ ማስታወቂያ ሚኒስትር ማብራሪያውን ሲቀጥል የኢትዮጵያ ምሁራንና ፖለቲከኞች አሁንም የመስፋፋት ህልም እንዳላቸው ገልጾ በማህበራዊ ሚዲያና በመንግስት ሚዲያዎች ጭምር ይህንን የሚያስተጋቡ የጂኦፖለቲካ ተንታኞችን ማየቱን ጠቅሷል። በተለይ የትግራይ ክልል ግጭት በፕሪቶሪያ ስምምነት ካበቃ በኋላ ይህ ጉዳይ ዋና ኛ አጀንዳ ሆኖ መቅረቡን መታዘቡን አስታውቋል። ማብራሪያው ጨምሮም በአፍሪካ ቀንድ ከፍተኛ ህዝብ ቁጥር ያላት ኢትዮጵያ ህግን የሚያውቁ ዓለም አቀፍ ግንኙነትና ስነ ምግባርን የሚረዱ አስተዋይ መሪዎች ቢኖሯት ኖሮ የወደብ ወይንም የባህር በር ለማኝ መሆን አይገባትም ነበር ያለ ሲሆን የኤርትራን፣ የጅቡቲን፣ የሱዳንን፣ የሶማሊያን፣ የኬንያን ወደቦች መጠቀም ትችል እንደነበር ገልጸዋል። የባህር በር የሌላት አገር ከጎረቤቶቿ ጋር በመመካከር በሌሎች አገራት የባህር በር የመጠቀም መብት እንዳላትም አውስተዋል። የወደብ አገልግሎት የኢኮኖሚ ጉዳይ መሆኑ አኳያ የወደብ ባለቤትንም ጭምር ተጠቃሚ እንደሚያደርግ የጠቀሰው ሚኒስትሩ ጨምሮም በቀጠናችን ለኢትዮጵያ የወደብ አገልግሎት በመስጠት ተጠቃሚ መሆን የማይፈልግ አገር ሊኖር አይችልም ብለዋል። ይህም በተግባር መታየቱን ጠቅሶ ኤርትራ ነጻ ከወጣች በኋላ በነበሩት ዓመታት ኢትዮጵያ በኤርትራ ወደቦች በነጻነት ስትጠቀም መቆየቷን አውስቷል። እንዲሁም እንደ አውሮፓውያን አቆጣጠር በ200 ዓ ም የእርዳታ ድርጅቶች በአሰብ ወደብ በኩል እርዳታ እንዲያስገቡ ፈቃደኝነቱን መግለጹን ጠቅሷል። የኢትዮጵያ ልሂቃን ወደቡን ለመጠቀም ፈልገው ቢሆን ኖሮ የሚቃወማቸው አካል አይኖርም ያለው ማብራሪያው ይሁንና ህልማቸው የባህር ዳርቻውን ወስዶ የስነ ህዝብ ወይንም ዲሞግራፊ ለውጥ ማድረግና በባህሩ ዳርቻ ወታደራዊ እንቅስቃሴ ማድረግ እንደሆነ አስረድተዋል። ይህ ደግሞ በተባበሩት መንግስታት ድርጅትና በአፍሪካ ህብረት እንዲሁም በሌሎች ዓለም አቀፍ ህጎች የማይፈቀድ መሆኑን ጠቅሶ የዘመናዊ ሀገራትን ድንበር ለመለወጥ የሚደረግ ጥረት ተቀባይነት የለውም ብለዋል። ሲቀጥልም የኢትዮጵያ ወደብ አገልግሎት ፍላጎት በማንኛውም ጊዜ ተቀባይነት አለው ያለው የኤርትራ ማስታወቂያ ሚኒስትር ይሁን እንጂ ኢትዮጵያውያን